ጸጉር ማለት ሂሳብ ስሌት ያልተቀጨ ያልተገለፈፈ ደርሶም ያልተላጨ አይለካ አይሰፈር በምንስ ሊቆጠር አይተመን አይገመት በማንስ ሊቋጠር ጸጉር ማለት ሀገር ሀገር ማለት ጸጉር የሽፍትነት ጊዜ የመነጠል ሁነት ነጻነት ፍለጋ ፈውስን ለማበጀት ከጭቆን አለንጋ መንጥሮ ለመጣል የመከራን ቀጋ ተድላንም ንቆ ፍስሃን አርቆ ባመኑት መሸሸግ መጠለል ከስሩ የግፍ ቀንበር ሸክም አንገት ለመቁረጥ ነው ጫንቃን መሰርሰቡ። መበደል መራሩ መገፋት ነው ጥሩ መበደል መራሩ ረጥራኝ ጫካው ረጥራኝ ዱሩ ረጥራኝ ጫካ ወረጥራኝ ዱሩ አጋምና ሳ ተሰብሯል በመንደሩ እሬት ሬት አለኝ ግራ ነው ነገሩ ተነካክቷል እና የመቻል ድንበሩ ዘመም ዘመም ማለ የትግስት በሩ ተሸንቅሯል ቤቴ ተማጓል ባገሩ ይሁን ብዬ ነበር አጠሬን ሲሰብሩ ዛሬ ስለበለበኝ ምሶሶን ነቁት አለፈ መስመሩ አሁን ነው ንግግር መሸደን አደሩ መበደል መራሩ መከፋት ነው አራጥራኝ ጫካው እሾሁን ጥለህ እምቡጡን አፍከው አረጥራኝ አረጥራኝ ዱሩ ገደቡን አብጀው ሳይበጠስ ክሩ እምብኝ እምብኝ እምብሁ ያለ አይሰራም የሚል ጨብራራም ጎፈሬ ምስሏ ነው ያገሬ ብትናሳብ የተነሳ ጸጉር እንደ ጭራሮ በር ወንበር ገዢ ሳይሆን ለፍትሕ መከበር ደጁ ገደም ዳሜ ጎጆውም ገራገር መንበር ሲሆን ምሱ ንጉስ ሲሾም ለሀገር ገዚ ሲሻር በሀገር ሹሩባ ይሆኑ መቋጠር ነው ግብሩ መሰብሰቡ ውበት ሲጋድመድ ነው ህብሩ ከጉንጉኑ ዙሪያ ሰንደቅን ካሰሩ በውል በውሉ ሆኖ በያድሉ ከሰሩ እያስተሳሰሩ ፀጉር ማለት ሀገር ዙሪያ ሸንተረሩ መሃል ዳር ድንበሩ ሀገር ማለት ደልን በበደል መንዝሮ ሲያጋድል የንቢታችን ግጥም የንቢታችን ዜማ ድል አድርጎ ሲያበቃ ተገፈፈ ሁሉም ዘውድ አክሊል ጥበቃ ገና በድል አጥቢያ ዙፋኑ ሲነቃ የነቃ አሊያም የበቃ መንቃት ማለት ከእንቅልፍ ከሰመመን ማጀት መንቃት እድሜ ዘመን መንቃት ማለት ማርጀት መብቃት ደግሞ ማወቅ መብቃት ማለት ማለት ባንደኛው ፍካሬ ዙፋሉ ሲነቃ ለመንበር ተጉዞ ለወንበር ሲበቃ የጸጉር ትርጉሙ ከመሬት ላይ ያለ ተላጨ ረገፈ እንዲህ ነበርና ቀድሞም የተጻፈ ጸጉር ማለት ሀገር ዙሪያ ሸንተረሩ ሀገር ማለት ጸጉር ሰውና መንደሩ ግን ዛሬ ግን ዛሬ ዛሬ ከትግል መልስ ጎፈሬ የላቸው መሾረብን ፈራው ራሴ ቁና ሲሆን በምን ስም ተጠራው ነገሰብኝ ቅማል ቀጨመ እምነቴ ማከት ትቅስ ጣጣው እኔ የሚል ዜማ ሳዜም ለንነቴ ከራሴ ገዘፈ የበትር እብሪት ጎፈሬ ሄደ ጎፈሬ እንደ ሳምሶን ምስጢር ኃይል ተገፈፈ። በገዛ መላጨ ጉንጉኔ ረገፈ እምነቴ ተናቀ ባፌ የጎደፈ በሳትኩበት በኩል ዘመኔም አለፈ ደግሞም ፀጉር መሸሸጊያ መደበቅ ከፊት መልክ መወረር መወረስ ልማድ ግብ የሰብ በተሸሸጉበት ዋሻና አንደበት ከራት ፀጉር መግጠም ከራት ፀጉር መግጠም ከራስ መገጣጠም የነገን ወይ መስራት ባህልዮ መስጠም በፊት ፂም መከለል ማንነትን መሸሽ በምን ለመጠለል ከራስ ገጽ መጥፋት በራስ እንደመዛት ትርጉምን በበናቅ ከበረሃ ወጥቶ በረሃነት መግዛት ይኸው ጸጉር ማለት ሀገር ዙሪያ ሸንተረሩ መሀል ዳር ድንበሩ ጸጉር ማለት ሀገር ማለት ጸጉር ሰውና አፈሩ መበደል መገፋት ጎምዛዛ መራሩ አረጥራኝ ጫካ ወረጥራኝ ዱሩ ደረስ ደረስ ሳለ ወደ ቀይ መስመሩ ገደቡን ላብጃው ሳይበጠስ ጉሩ እምብኝ እምብኝ እምብኝ እምብኝ ያሻፈረኝ አንዘፈዘፈኝ እየመረረኝ እምብኝ እምብኝ እምብኝ ቁመት ለክቶ ጥሎ ሊበልጠኝ ቆስቁሶ በጁ ማስመረጠኝ እምብኝ እያልኩኝ ያገላበጠኝ እየነካካ እያበጠረኝ እየቆረጠ ሳ እእብእእእብኛ አለ እምቢኝ እምቢኝ አባ ከልግል አይሰራምና አይጎነጎንም ሹሩባውም በክል ሸብ ቢያረጉት አይሆን ትክክል እምቢኝ እምቢኝ ብትናሳብ ጨብራራም ጎፈሬ እምቢኝ የራስ ጸጉር መልኳ ነው አገሬ እንኳንና መልኳ ስሟም እንደ ጠፍጣኝ ገና ዛሬ አወቁኝ። ሚስጢር ከኔ ራቀ ሚስጥር ከኔ ራቀኝ የውል ቋጠሮ የውል ማሰሪያው እየናፈቀኝ ጸጉር ያልኩት ሀገር ተዘበራረቀ ጎንጓኝ እጆች አጥቶ ሀገር ያልኩት ጸጉር ትርጉሙ ተናቀ መዳፍ መሃል ወጥቶ ሹሩባም እንዳይሆን የልሁ የልዩነት ቅኔ ሁሉም ተቀኝቶ አንድ ራስ አንድ ሰው ከወዴት ተገኝቷል? ለምን ከፍ ባለ እንደዚህ ነበር ሀገር ማለት ጸጉር ሕዝብም ተጎንጓኛ በአንድነት መስመር ባለራሱ መሪ ከሕዝብ የሚቀመር ፀጉር ማለት ሀገር እንደ ሰው እንደ አፈር ቢላጩት ይበቅላል ባለ መላጭ ይፈር ረቂቅ ነውና ልኩም አይሰፈር ሀገር ማለት ጸጉር ጸጉር ማለት ሀገር የታ የተሰናሰለ እንደ ጎጆ ማለት ሀገር ማለት ፀጉር ማለት